ከዚያ በኋላ እንዴት ይሆናል? ያለስ መጨነቅ እግዚአብሔር መጭን ፈጥሮ መድረስ ደግሞ ችግርን ማቃለል የባለ ጥበቡ ነው። በጥበቡ ምዕመናኑን አነሳስቶ በሶስቱ በዓላት እየተሰበሰቡ የአመት መሸቶች እየሰጡ ይሄዱ ነበር። ምንም ሳይታወቀም እስካሁን እስከጥሩ ጊዜ ድረስ በሰላም ኖረል። አሁን ስጋቱ ያገለ እስከ 2017 ያለውን የሚንሸትበት ሰተውን ንሰጥተውን አለ። አሁን 2018 ይቺ መጀመሪያ የተጠረከማት የአይናችን እያየ ይዘጋ እንዴት ይሆናል? ምምናንስት ልምና ያ ማለት ችግሩን ይረዳሉ። እነሱን ተጨንጠዋል እየመጡ ጠዋት አስቀድሰው የሚመለሱ ነበሩ። አዲስ አበባ ብዙ አስፈዳሽ ነበር፣ ቀን እየመጡ ያስቀድሱ ነበር። አሁን በዓል ስናከብር ብቻችን። ስለዚህ ምን ብንናገር ይረዳሉ። በእግዚአብሔር ተስፋ አይቆረጥም። ይህን የመከራ ደመና ሊገፋ ይችላል። እግዚአብሔርን በተስፋ እንጠብቃለን። እዚያ ድረስ ግን በእግዚአብሔር መፈታትን አይገባልም። ዝም ብለን መቀመጥ አንችልም። ገዳሙ ሲተካያ እያየን መጮህ አለብን ብለን በአለም ዙሪያ ድምፃችን፣ በአለም ዙሪያ እንዲሰማ ችግሩ እንዲታወቅ

እኛ ያን ጠቀስ ነው አለ ሰባት መቶ ሰላሳ አመታት በደባነት የሆነች ታቦተ ማርያም የተክለ ሃይማኖት የማሰሩባት የነበረች ታቦተ ማርያም አለች። እሷን አሁን ራሷ አመኘታችን አነሳስታ ራሱ የቻለ ቤተክርስቲያን ሊሰራ ትጋለች። እሱን አላነሳም የነጻ ጉዳይ

የተዘጋጀ ነገር የለም። መሸመቻ ያስፈልጋል። ከሌለ መዘጋቱ ነው። ይህን አውቃችሁ አስቡበት። በተጠቀሰላችሁ ቁጥር ሁላችሁም ተሸጋግላችሁ አስገቡ። ደግሞ ዛሬ ጊዜ ተሻሽሏል። በሞባይል ውስጥ ነው ገብዘው ያለ እንዲቀጥለው ሞባይል መጋተ ባቶ አስቀብቸታለ ብዙ ሰዎች አይቻለሁ

ከአባታቸው ፍትሻ ሆኖች ጋራ ለመገናኘት ወይም ለምኩራቸው ለማግኘት አንድ መቶ ሀምሳ ሺህ ለቅሰውናል፣ ሰተናግለውናል እዚያ ከዚህ ጋር ደግሞ ይሄ እነሱ እናንተ ሰምታችኋል። የሰማችሁ ሰዎች

ይህን እንግዲህ ጠቅላሉም ተመልከቱት። አራት ማዘን ተሰበሰቡ የተክለ ሃይማኖት ልጆች እንደ ባሕር አሸዋ እንደ ሰማይ ከዋክብት የበድናቸው ተብሎ ተነግሯል፣ በመጽሐፉ ላይ በገዱ ያሉት አለ። እግዚአብሔር በቸርነቱ እስካሁን የመገባ ቆልቷል። አሁንም ለእናንተ ዶሮ ከደረሰ ይመገባሉ፣ አይበጠሉ፣ ገዳሙ አይዘጋም።

ማን ያስገደዳችሁ? እምነታችሁ ፍጥሩ ነው። እግዚአብሔር ፍጥሩ ነው። ወገኖች እኛንም ማስተያዘ ነው። ክብር ምስጋና ለእግዚአብሔር ነው። እሱን እሱ ከወደድ ከእሱ ጋር ከሆን የምናቃው ነገር የለ። ተስፋ አልቆርጥም። መከራ ሲጸማ መከራ መቼም ያጠራል። እሳት ወደ ወደ እሳት ቢጨምሩት

በጥሩ ሁኔታ ተምረናል። ዛሬ ጠዋት ይሄ ቦታ ደግሞ ድላ ነው። ምሁራን ናቸው። እዚያ ሊባኖስ ሊባኖስ የገብርኤል አስተዳዳሪ ነበሩ። እዚያ ነው ማውቃቸው እየኑ

ያስጠቅሳል አይን ያጠፋል፣ እንጂ አያበራል። ግን የተክለ ሃይማኖት ጋር በተማት ገደ ጊዜ እንጀራ የሚጋገርበት ዳቤ የሚጋገርበት የሚቀቀልበት ስለዚህ ትልቅ ቦታ ነው ነው። በቃኝ ይሄን፣ ይበቃኛል የሚሉ አባቶች አሉ፣ ብዙ አሁንም አሉ። እንደው ድረስ እንዴት ጥፍ ያ ቦታ የሚጠራበት ክፍል ነው። እኔ ብዙ ሰዎች ለምሳሌ ብዙ ሰዎች የበቁ ሰዎች አሉ። ከዓለም ውስጥ መጥተው ተመናኞች በላይ በኋላ እግዚአብሔር መርጧቸው የሚገቡ ሰዎች አሉ። ስለዚህ በተቻለ መጠን ያላችሁን እንደው ትንሽ ለተባይ ከማስቀመጥ ተባይ ነው ይሄን የምለው ሰው እንዳይጠቀም ምክንያት እየፈጠረ የሚገፍ ጠባይ አለን

ጨምሩበት ያ መቶ ነው የከፈሉት አላቸው እሱ የመረጣቸው ሰዎች አሉ የማናውቃቸው እና አሁንም ከእናንተ ውስጥ ቅድስተ ቅዱሳን ሁኔታችን የመረጠቻችሁ ልጇ ኢየሱስ ክርስቶስ ያዘጋጃችሁ ካላችሁ ችግሩን ገልጸናል ችግሩ ችግር ነው በቀን አስራ ሦስት የሚጋገርበት ያ ለዋኖቹ በመዝገብ ውስጥ ላሉት መቁመል ነው። ከእነሱ ውጭ ደግሞ ያንሉ ስምንት መቶ ናቸው። ደግሞ ከስምንት መቶ እኩል በተማሪዎቹ፣ በፀበልተኞቹ፣ በዜጠኞቹ፣ በመናኞቹ ሲቆጠሩ በዚያ በላይ ነው። በእግዚአብሔር ዴት ያለ ገዳም ነው። በምክንያት